የዋቸሞ ዩኒቨርሲቲ ፕሬዝደንት ዶክተር ዳዊት አየሶ በድጋፍ አሰጣጡ ወቅት እንደገለጹት ዩኒቨርሲቲው በተፈጥሮ የመሬት መንቀጥቀጥ አደጋ ምክንያት ከኢፌዴሪ ሰም የስኳር ፋብሪካ ለተፈናቀሉ 39 ተፈናቃይ አባወራዎች በ5መቶ 50 ሺ የገንዘብ ወጪ ለእያንዳንዳቸው የ100 ኪሎግራም ግራም የጤፍና የ5 ሊትር ዘይት ድጋፍ አድርጓል። ዛሬ ያዘጋጀነው መርሃ ግብር ባለፈው ወራት ውስጥ ከሰም ስኳር ፋብሪካ ውስጥ ሲሰሩ የነበሩ ሰራተኞች በፋብሪካው ላይ የተፈጥሮ አደጋ ማለት መሬት መንቀጥቀጥ በመድረሱ ምክንያት ለጊዜያዊነት ፋብሪካው ተጠግኖ ቀጣይ ስራ እስከሚጀምር ድረስ በጊዜያዊነት የተፈናቀሉ ወገኖቻችን ዛሬ አጠቃላይ 39 ለሚጠጉ አባወራዎች መቶ መቶ ኪሎ ጤፍ እና አምስት ኪሎ ዘይት ነው ያቀረብ ነው። አጠቃላይ በወጪ አንጻር በገንዘብ ስንተምን 550 ሺ ብር አካባቢ የሚደርስ የቁሳቁስ ድጋፍ ነው ያደረግ ነው። ዩኒቨርስቲው ከዚህ ድጋፍ በተጨማሪ በሌሎች አገልግሎቶችናም በዩኒቨርሲቲው ክፍት ቦታዎች እንደ ትምህርት ዝግጅታቸው ተቀብሎ ለማስተናገድ ከተቋሙ ባለድርሻ አካላት ጋር በመሆን እየሰራ እንደሚገኝም ዶክተር ዳዊት ጠቁመዋል። ሌሎች ስራዎችንም ደግሞ በዚህ አጋጣሚ መሳተፍ የሚችሉባቸው ሁኔታዎች አሉ። ከነዚህ ውስጥ ደግሞ በጣም ራሳቸው ፕሮፌሽናል የሆኑ አሉ። እነዚህ ፕሮፌሽናል የሆኑት በየትምህርት ዝግጅታቸው ወደ ዩኒቨርሲቲ ባሉ ንክፍት ቦታዎች ገብቶ ስራ እንዲሰሩ በመናጅመንት ወስነን እንዲቀላቀሉ ያደረግንበት ሁኔታ አለ። ዶክተር ዳዊት አክለውም በተለያዩ ምክንያቶች ድጋፍ ለሚሹ የህብረተሰብ ክፍሎች ሁሉም የሚችለውን ድጋፍ በማድረግ ሰብአዊ ግዴታውን ሊወጣ እንደሚገባ አስገንዝበዋል። የዩኒቨርሲቲው አስተዳደርና ልማት ምክትል ፕሬዚደንት ዶክተር ኤርሚያስ ሞሊቶ በበኩላቸው ዩኒቨርሲቲው ከመማር ማስተማር ጎን ለጎን ዘርፈ ብዙ የህብረተሰቡን ችግር ፈቺ ተግባራት እያከናወነ እንደሚገኝ ጠቁመው በዚህ እለት የተደረገ ድጋፍም የዚሁ አካል መሆኑን አመላክተዋል። ተፈናቃዮቹ የተረጋጋ ህይወት እንዲመሩ ሌላ ስራ እድል እስከሚያገኙ ስራ ላይ የነበሩ ናቸው። የእለት ገቢ ነበራቸው። ይህንን በተፈጥሮ አደጋ ምክንያት ስላጡ ይህንን የገጠማቸውን ችግር ለማገዝ ዩኒቨርሲቲው አንዱ ተልእኮ ማህበረሰብ አገልግሎት ነው። ማህበረሰብን ደግሞ በስነ ልቦናም በተገኘው በቁሳዊም ሰብአዊ እርዳታም በመሆኑ ይህንን እርዳታ ለመስጠት የዩኒቨርሲቲው ማኔጅመንት በሙሉ ድምጽ በመወሰኑ ነው። የጤፍና የምግብ ዘይትን እየሰጠን ያለ ነው። በዩኒቨርሲቲው ድጋፍ የተደረገላቸው የህብረተሰብ ክፍሎችም በተደረገላቸው ድጋፍ ደስተኞች መሆናቸውን ጠቁመው ከደረሰባቸው ችግር በዘላቅነት ማገገም እንዲችሉ ሌሎችም አካላት ሰብአዊ ድጋፍ እንዲያደርጉላቸው ጠይቀዋል። ምንም የለንም። ቋሚ ነበርኩ ለጥፋውናል እንዳለ በሚመጣ ነገር ላይ ሁሉ ነገር ተበበር ብታደርጉ ደስ ይነና። ያው ልጆቹ ሁሉም በከራይ ቤት ነው ቁጭ ለን ያለ ነው ሁላችንም ማለት ነው። በቃ በጣም ደስ ይነኛል የምታደርጉት ነገር ሁሉ ማለት ነው። እና የልቤን ነው የምናገረው። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ስራውንም ንብረታችን ቤታችን በመልቀቅ በመፈነቃቀል ነው የመጠ ነው እና አሁን ደግሞ ይህ የዋቸሞ ዩኒቨርሲቲ ላደረገልን ሰብአዊ እርዳታ ከልብ እናመሰግናለን። ወደፊትም ቢሆን ይህ እርዳታ እንዳይለየን አሁንም እንጠይቃችኋለን።